ሰላም፣ ጤና ይስጥልናል አርማች ተመልካቾቻችን ህዳር 12 2018 ዓ ምት እልታዊ መረጃዎችን እና ዘገባዎችን ጀመጥ ቻለሁ መረጃና ዘገባዎችን እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያስኳቸው ዝርዝር የግንባር መረጃዎች መካከል በአየር ኃይል የታገዘ ውጊያ ሲደረግ ውሏል። በተለይ በጎጃም ቀጠና በደንበጫና በአካባቢው በአየር ኃይል የታገዘ እንዲሁም ደግሞ የምድር የደረሰውን ሰብአዊ ቁሳዊና ወታደራዊ ኪሳራ በተመለከተ እንዲሁም ደግሞ አጠቃላይ የውጊያውን ሁኔታ እስከዚህ ሰዓት ድረስ ያለውን በዚህ ሰዓት በዝርዝር መረጃ ወደ እናንተ የማደርሳችሁናል። በተመሳሳይ እንደዚሁ ምስራቅ ጎጃም በሞጣ ቀጠና ተመሳሳይ ውጊያ ሲደረግ ነው የዋለው። እነዚህና ሌሎች ዝርዝር የግንባር መረጃዎችን በቅደም ተከተል አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። እናንተ እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ጂሜል ዶት ኮም ላይ ሐሳብ አስተያየቶቻችሁን እያደረሳችሁ እንድትከታተሉ ነው በአክሮት የምጋብዛችሁ። ብዙዎቻችሁ ሐሳብ አስተያየቶቻችሁን አድርሳችሁኛል፣ ተመልክቻችኋለሁ። ከህወሓት አንጻር ያሉ እንደዚሁ ዘገባዎችንም በተመለከተ የይዘት አስተያየት የሰጣችኋላችሁ አድማይ ተመልካቾቻችን ለናንተ ክብር አለኝ። ሆኖም እንግዲህ የሚቀርቡት መረጃዎች ትክክል ናቸው አይደሉም የሚለው ጉዳይ በደንብ መታየት አለበት። ከዛ ውጭ ኦህደድ ብልጽግናም ሆነ ህወሓት ሁለቱም እንደውም ህወሓት ለዚህ ለሀገራዊ ቀውስ የአማራን ህዝብ፣ እንደዚሁ አጠቃላይ የፖለቲካ ውክልና እንዳይኖረው በማድረግ የራሱን ለመከላከልና የፖለቲካ ቋት እንዳይሰራ እንኳ ማድረግ ለብዙ ዓመታት የሰራው ስራ ነው። አሁን ጫና የፈጠረው ከዚህ አንጻር እንግዲህ፣ የፖለቲካ አጋርነት፣ የፖለቲካ ትብብር እና ሌላ ጉዳይ የሚሆን ከሆነ በፖለቲካ ውስጥ የሚሳተፉ ሰዎች ጥቅምና ኪሳራቸውን አስልተው የሚያቀርቡት ይሆናል። ህወሓት ግን በዚህ ሰዓት አሁንም እንግዲህ ይፋ ያድርገው እንጂ ቁጥር አንድ ጠላቴ ብሎ እየፈጸመ ያለው ተግባራት አለማጣን ለማሳያነት በየቀኑ የሚወጡ ዘገባዎችን መመልከት ትችላላችሁ። ሐኪሞቹ እየተሰደቡ ያሉት በማንነታቸው ነው። እንግዲህ ይህንን በተመለከተ ብዙዎቹ ይህንን ባላየ እያለፉት ነው የሚገኙት። ህወሓት አጋጣሚ ቢያገኝ ምን ያደርጋል? ሰሞኑን እንግዲህ የሆስፒታል ስራ አስኪያጅ በወታደራዊ እስር ቤት ገብቶ በደረሰበት ድብደባ አሁን በአዲስ አበባ ሕክምና ላይ እንደሚገኝ ነው የወጡ መረጃዎች የሚያሳዩት ከዛ ባሻገር ቅስም ሰባሪ ማንነት ተኮርና ማንነትን የሚያንቋሹ ስድቦች ጭምር ናቸው እንግዲህ እየተሰደቡ ያሉት። ይሄ ህወሀት እንግዲህ ምን ይዞ ነው እየተንቀሳቀሰ ያለው ለሚለው ከበቂ በላይ ማሳያ የሚሆነው ዓላማጣ ነው። እሱን በተመለከተ እንደዚሁ ማረጃዎችንም አደርሳችኋለሁ ወደፊት። ለማንኛውም ለሀሳብ አስተያየቶቻችሁ አመሰግናለሁ። የህዝብ ጥቅምን መሰረት ያደረጉ አጠቃላይ የፖለቲካ እንቅስቃሴዎች የሚደገፉ ይሆናሉ። የህዝብ ጥቅም ጋር እንደዚሁ በጊዜያዊነት አሁን በፊትም በተደጋጋሚ እንግዲህ በኢትዮጵያ ፖለቲካ ውስጥ ብዙ ጊዜ የታዩ ጉዳዮች አሉ። የፊት የፊቱን በሚል ብቻ በተደጋጋሚ እንግዲህ ጃንሆይ ይውደቁ እንጂ የሚመጣው ችግር የለም በሚል ለአስር አለቆች የኢትዮጵያን የሺ ዘመናትን ሀገረ መንግስት ግንባታ ያስረከበው ደርግ ውደቅ እንጂ ሌላው ቀላል ነው በሚል እንደዚሁ ለጫካና ለገንጣይ አስገንጣይ ኃይሎች ሀገር አሳልፎ የሰጠው እንዲሁም ደግሞ ከኢህአዴግ ህወሀት ወገድ እንጂ የመጣው ይምጣ በሚል እንደውም ስልጣን አንፈልግም በሚሉት በወቅቱ በነገዱ አንዳርጋቸው አማካኝነት ለውጥ ተብሎ ከመጣ በኋላ የአማራ ህዝብ እየከፈለ ያለው ግፍና ሰቆቃ በሁሉ የሚታይ ነው። ኢትዮጵያም እየከፈለችው ያለው ሰቆቃ ከዚህ አንጻር የፖለቲካ ስሌቶች ከዛ በኋላስ የሚለው ጉዳይ ላይ አስተማማኝ ሀይል ከጀላ ያለው ወይ አስተማማኝ ሁኔታ ነው ያለው እቆጣጠረዋለሁ ወይ ሳልቆጣጠረውም የሚለው ጉዳይ አብሮ መሰላት ያለበት ጉዳይ ነው። የፊት የፊቱን ብቻ ይውደቅ እንጂ የኋላውን እናሰለዋለን የሚለው አምስት ዙር በኢትዮጵያ ታሪክ ውስጥ ያመጣውን ኪሳራ በደንብ መታወቅ አለበት። አሁን ከህዋት ጋር የሚደረግ ትብብር ምንድን ነው ጠቅሞ፣ ከብልጽግና ጋር የሚደረግ ትብብር ጥቅሙ ምንድን ነው? ከየትኛውም ኃይል ጋር የሚደረግ ትብብር ጥቅሙ ምንድን ነው? ጉዳት ውስጥ ምንድን ነው የሚለው በደንብ ተተንትኖ በድህረ በድህረ አብይም ጭምር የሚኖረው ሀገራዊ ሁኔታ በደንብ መታየት ያለበት ስለመሆኑ እንግዲህ ከአሁን በፊት ካሉት ትምህርቶችን መውሰድ ያስፈልጋል። እንግዲህ በሰዓት ወደ ያስኳቸው መረጃዎች ነው የማልፈው። በቀጥታ አስተያየቶቻችሁን፣ አመሰግናለሁ። በአስተያየቶቻችሁ ላይም የሰጠሁት አስተያየት ይህንን ነው ይመስለው። ወደ መረጃዎቹ ከመሄዴ በፊት የቀይ ባህርን ፖለቲካ የተመለከቱ አዳዲስ ሁኔታዎች አሉ። ከዚህ አንፃር እስኪ ይችን ዘገባና አጠቃላይ ምልከታ ወደ እናንተ ላድርስ። የቀይ ባህር ፖለቲካ እንግዲህ የቀይ ባህር ሁኔታ በአጠቃላይ በረጅሙ የሰው ልጅ ታሪክ ውስጥ የሰው ልጅ ታሪክ ውስጥ የሰው ልጅ ከተፈጠርና የፖለቲካ ማህበር መስርቶ የንግድ እንቅስቃሴ በባህር ላይ ስምሪት ከጀመረባቸው ከሺህ ዓመታት በፊት ጀምሮ እስከ አንደኛ ዓለም ጦርነት ፍጻሜ፣ ሁለተኛ ዓለም ጦርነት መጠናቀቅ፣ አሁን ድረስ ያለው የምድራችን ወሳኝ የባህር ሰርጥ ቀይ ባህር ሆኗል። ቀይ ባህር በተለይ እንግዲህ በዚህ አሁን ባለፉት ሁለትና ሶስት ዓመታት ደግሞ በተለየ ሁኔታ በቀይ ባህር ቀጠና ያሉት ሁኔታዎች እየተለወጡ ነው። በአጠቃላይ እንግዲህ ከሁለተኛው የዓለም ጦርነት አንደኛው የዓለም ጦርነት መጠናቀቅ በኋላ ከቀዝቃዛው የዓለም ጦርነት መጠናቀቅ በኋላ ከእስራኤል እንደ ሀገር መመስረት በኋላ ባለፉት አምስት ዓመታት በተለይ እንደገና የፖለቲካና ኃይል አስተላለፍ የበላይነትን ለመያዝ የፉክክር ሜዳ ሆኗል። ቀይ ባህር በተለይ ደግሞ የሁለቱ የአረብ ሀገራት የሳውድና የተባበሩት አረብ ኤሚሬቶች ፉክክር የቀይ ባህርን ጉዳይ እየበለጠ እንዲጦዝ አድርጎታል። የኢራንና የኢራንና የእስራኤል ፉክክር የግብጽና ኢትዮጵያ የቱርክ ደግሞ መነሳትና ከኦቶማን ቱርክሽ ኤምፓየር በኋላ የቱርክ እንደገና በኃይል በቀጠናው ማቆጥቆጥ እንግዲህ ካለው አጠቃላይ ሁኔታ አንጻር ሲታይ በተለይ ከሀያላኖቹ ሀገራት በታች ያሉት እነዚህ ሀገራት በዚህ ቀጠና ይዘውት የወጡት ሽኩቻ እንግዲህ የበለጠ ቀጠናውን የትኩረት ማዕከል እንዲሆን አድርጎታል። የየመን መንግስት መፍረስ ቀይ ባህርን ላደጋ አጋልጦታል፣ የሚሉ ትንሽ እና ትልልቅ ሀገራት በጥድፊያ ውስጥ ነው የሚገኙት ቀጠናውን ለመቆጣጠር። ከዚህ አንጻር እንግዲህ ሰሞኑን የወጡ መረጃዎች ደግሞ የሚያሳዩት መረጃ አለ። ሰሞኑን የሳተላይት መረጃዎች ተደግፎ ወጣ የተባለው መረጃ እንደሚያሳየው የቀይ ባህር ቀጠና ጉዳይ የበለጠ የሚያወሳስበው በተለይ በኢትዮጵያ እና በኤርትራ መካከል ላለው የቀይ ባህርን የተመለከተ ሁኔታም እንደዚሁ የሶስተኛ ሀገራትን በተለይ የመካከለኛው የገልፍ ሀገራት ወታደራዊና ፖለቲካዊ አስተላለፋቸውን በደንብ ግልጽ የሚያደርግ ነው የወጣው መረጃ። እንግዲህ እየወጣ ያለው መረጃ ምንድነው የሚለው እስራኤልና የተባበሩት አረብ ኤሚሬቶች በቀይ ባህር ደሴቶች ላይ ወታደራዊ ቤዝ በጋራ እያቋቋሙ እንደሆነ የሚገልጽ ነው። ይሄ በተለይ በየመን ደሴቶች ላይ ወታደራዊ ይዞታ እየተገነባ እንደሆነ የሚገልጸው መረጃ እንግዲህ ብዙ ነገሮችን የሚለውጥና አስተላለፎችን በደንብ የሚያሳይ ነው። ይሄ ወቅታዊ የቀይ ባህርን ፍጥጫ አንጻር እንግዲህ ምን ይሆናል የሚለው ጉዳይ በጣም አሳሳቢና እንዲሁም ደግሞ መነጋገር የሚሆን ጉዳይ ነው ሃኒሽታ ተብሎ በሚጠሩ ደሴቶች ላይ ነው ይሄ እየተገነባ ነው የተባለው እነዚህ ደሴቶች እንግዲህ በኤርትራም በኩል ይገባኛልና ከየመን ጋር በግዛት ይገባኛል የሚወዛገቡባቸው አካባቢዎችም እንደሆኑ ይታወቃል በዚህ ሃኒሽታ ተብሎ በሚጠሩ ደሴቶች ላይ የአየር ኃይልና የባህር ኃይል ወታደራዊ ቤዝ እየተገነባ ነው የሚገኘው እንግዲህ ከኢትዮጵያና ከኤርትራ ወቅታዊ የቀይ ባህር ፍጥጫ አንጻር ምን ምን ሚና ይኖረዋል ቦታው ኤርትራ ይገባኛል የምታቀርብበት እንደሆነ እንግዲህ ያው ከላይ ተገልጿል። ከዚህ አንጻር ከኤርትራ ጠረፍ በ10 ኪሎ ሜትር እርቀት የሚገኝ እንዲሁም ደግሞ ከኢትዮጵያ ጠረፍ በወፍ በረር እስከ 200 ኪሎ ሜትር፣ ከ150 እስከ 200 ኪሎ ሜትር ባለው እርቀት ውስጥ የሚገኝ አካባቢ ነው፣ ይህ አዲስ ወታደራዊ ይዞታ እየተገነባበት የሚገኘው ቦታ የእንግዲህ ኢትዮጵያና ኤርትራን፣ የግብጽና የሳውዲ አረቢያን፣ የእስራኤልና የኢራንን፣ የቱርክና የእስራኤልን፣ የሁቲ ታጣቂዎችና የሳውዲ አረቢያን፣ የእስራኤልና የሁቲ ታጣቂዎችን ጉዳይ ጨምሮ ቀጠናውን ወደየት ይወስደዋል የሚለው እንግዲህ በቀጠናው የበላይነትን ለማረጋገጥ በሚደረገው ወታደራዊ መስፋፋት ተጽዕኖና ውጤቱ በቀላሉ የሚታይ ጉዳይ አይደለም። እንግዲህ በዚህ በኩል ያው እድሜ ሰጥቶን ቀጣዩን ሁኔታ ለመከታተልና ለማየት ያብቃል። ጉዳዩ ግን በትኩረትና በክትትል ውስጥ ሊገባ የሚገባው ቀጠናዊ ጂኦፖለቲካዊ ጉዳይ እንደሆነ የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ነው የምመለሰው። ያው እንግዲህ የቀይ ባህር ጉዳይ ላይ ያለው ሁኔታ ይህንን ስለሚመስል ይህንን ለመግቢያ ያቀረብኩኝ። የአማራ ፋኖ ህዝባዊ ድርጅት መግለጫ አውጥቷል። የአገዛዙ ወታደሮች በሚፈጽሟቸው የፆታዊ ጥቃቶች የዘር ማጥፋት ጭፍጨፋ ወንጀሎች ስለሆኑ የተባበሩት መንግሥታት ድርጅት አፋጣኝ እርምጃ እንዲወስድ የሚጠይቅ ነው። ሰሞኑን ቢቢሲ እንግዲህ ይህንን ዘገባ ካወጣ በኋላ ብዙዎቹ በአማራ ክልል እየተፈጸመ ያለውን ጦርነት እየደረሰ ያለውን ጉዳት በተመለከተ ትኩረት መስጠት ጀምረዋል። በውጭ የሚገኙ ማህበራት መግለጫዎችን እያወጡ ነው። የአደባባይ ሰልፎችንም እያዘጋጁ ነው የሚገኙት። እንግዲህ መግለጫው በተለይ እየተፈጸመ ያለውን የዘር ማጥፋትና ጄኖሳይድ የተባበሩ መንግስታት ድርጅት በአፋጣኝ እርምጃ ሊወስድበት ይገባል በሚል ነው። በአማራ ክልል በሴቶችና በህፃናት ላይ የአገዛዙ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ እየተባባሱ በመሄድ ላይ ናቸው። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጄኖሳይደሮች አንደኛው ተመራጭ መሳሪያ ነው። የጥቃቱ ሰለባዎች እድሜ ከስምንት ዓመት አንስቶ እስከ ሰባዎች ድረስ መሆኑ ዓላማው ወሲባዊ እርካታ ይልቅ ህዝባዊ ስነልቦናን ሰብሮ ለተጨማሪ ልቂቶች እንዲመች ማድረግ መሆኑን በተጨባጭ እያሳያል። አማራ መንግስታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ህዝብ ወደ ትጥቅ የገባበት ከገባበት 2015 ዓም አንስቶ የአስገድዶ መድፈር ወንጀሎች የተፈጸመባቸው ህጻናትና ሴቶች በአስር ሺዎች የሚቆጠሩ ናቸው። እነዚህ ጥቃቶች ሙሉ በሙሉ በሚባል ደረጃ እየተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች በመሆኑ የህክምና ተቋማት በአቅራቢያ ስለሌሉ አብዛኞቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል። ስለዚህ እንዲህ አይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማህበረሰብ በዝምታ ፈጽሞ ሊያልፈው የሚችልበት አግባብ የሌለ በመሆኑ በተባበሩ መንግስታት ድርጅት የበላይነት ገለልተኛ ምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወስድ እንጠይቃለን ይላል። አንድ በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩ መንግስታትና አስተባባሪዎች እና ከተለያዩ ባለድርሻ አካላት ጋር ተውጣጥቶ እንዲቋቋም ሁለት በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ የዓለምንም ቅድመ ሁኔታ ቅድሚያ እውቅና እንዲሰጡ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡና ሙሉ ትብብር እንዲያደርጉ ሶስት መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሰረት ተጠያቂዎቹ ለፍርድ እንዲቀርቡ አራት በተባበሩ መንግስታት ድርጅት አስተባባሪነት ለተጎጂዎቹ ደረጃውን የጠበቀ ህክምና ክትትል ከነፃ መድኃኒት ጋር እንዲሰጥ እና የስነ ልቦና ድጋፍ እንዲደረግላቸው እንጠይቃለን ጀኖሳይደሮች የተቀነባበረ ሰለባ የሆኑ የአማራ ህጻናትና ሴቶች ድምፅ ሊሰማ ይገባል። በይበልጥን ፍትህ ሊያገኝ ይገባል። የተባበሩት መንግስታት በአፋጣኝ እርምጃ ሊወስድ ይገባል። የዘገየ ፍትህ እንደተነፈገ ይቆጠራል። ክብርና ሞገስ ጥቃት ለደረሰባቸው የአማራ ህፃናትና ሴቶች። ድል ለአፋድ፣ ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። ህዳር 12 2018 ዓ ም ይላል የወጣው መግለጫ። ወደ ሌሎች መረጃዎች ሲሄድ እንግዲህ በአማራ ክልል ከጦርነቱ ጋር በተያያዘ ከሚፈጸሙ አስገድዶ መድፈር እንዲሁም ደግሞ የጦር ወንጀሎች ባሻገር የክልሉ ከተሞች የሚገኙ መሬቶችን በወታደራዊ አዛዦች እየተዘረፉ መሆናቸውን የሚገልጽ መረጃ ከደብረ ብርሃን ደርሶኛል። ከዚህ ባሻገር እንደዚሁ ወታደራዊ አፈሳና ዘመቻም እንደዚሁ ተጠናክሮ መቀጠሉን የሚገልጽ ተጨማሪ መረጃ ወጥቷል። ይህን እንዳስቀድም በአማራ ክልል በሚገኙ የመንግስት ሰራተኞች ከመደበኛ ስራቸው ውጭ ወታደራዊ ምልመላ ላይ እንዲሳተፉ ትእዛዝ መሰጠቱን ነው ሰራተኞቹ የገለጹት። እያንዳንዱ የመንግስት ሰራተኛ ቢሮ ውስጥ የሚገኝ የሲቪል ሰራተኛ ወታደራዊ ምልመላ ላይ እንዲሳተፍ ትእዛዝ ተሰጥቷል። ወታደራዊ ምልመላው እና ግዳጅ በጸጥታ ሰዎች፣ በወታደሮች፣ በሚልሻዎች፣ በፖሊሶች ቀድሞ ይፈጸም ነበረ በብልጽግና ባለስልጣናት ጭምር አሁን ግን የሲቪል ሰራተኞች ጭምር በዚህ ምልመላ እንዲሳተፉ ትእዛዝ ተሰጥቷል። ቢያንስ እያንዳንዱ የመንግስት ሰራተኛ አንድ ወጣት እንዲያመጣ ትእዛዝ መሰጠቱን ነው የገለጹት። ማህበራትም እንዲሁ ከአባሎቻቸው ሰዎችን እንዲያቀርቡ ለወታደራዊ አገልግሎት ታዘዋል። ይህ እንግዲህ ያለውን ሁኔታ በውል የሚያሳይ ነው። በዛሬው ዕለት በስሜን ወሎ ጋዞ ወረዳ ስታይሽ ከተማ በትምህርት ቤት ተማሪዎች ታፍሰው ለግዳጅ ወታደራዊ ስልጠና መወሰዳቸውም ተገልጿል። እድሜያቸውም ከ14 እስከ 16 ዓመት የሆናቸው ተማሪዎች ጭምር ተይዘው ወደ ወታደራዊ ካምፕና ጊዜያዊ የፖሊስ ጣቢያ ማቆያዎች መወሰዳቸውን የዓይን እማኞች ገልጸዋል። ትላንትና የአሜሪካ መንግስት ባወጣው የሰብአዊ መብት መግለጫ ላይ የኢትዮጵያ መንግስት ሕፃናትን በወታደራዊ አገልግሎት እያዋለ ነው፣ በአስቸኳይ ሊለቃቸው ይገባል ብሎ ነበረ። ዛሬ ደግሞ ይሄ ተደግሟል። ከዚህ ባሻገር እንግዲህ በተለይ የደብረ ብርሃን ከተማ የሚገኙ የህዝብና የመንግስት መሬቶች በወታደራዊ አመራሮች በመከላከያ አዛዦች፣ ጀነራሎች፣ ኮሎኔሎች፣ የፖለቲካ የፖሊስ አዛዦች፣ የፖለቲካ ተሿሚዎች፣ የአድማ ብተናና የሚሊሻ አዛዦች የከተማው መሬትን እየተቀራመቱትና እየሸጡት ነው ይላሉ። ከቦታው መረጃውን ያደረሱ የመረጃ ምንጮች ብዙዎቹ በቅርብ ቤተሰቦቻቸው ስም ካርታ እያሰሩ የሚሸጡ እንዲሁም ደግሞ በሌሎቹ ስም ቦታውን የሚያቆዩና የሚቸበችቡ አሉ ብለዋል። በዚህ የመሬት ዝርፊያ ቅርምት ላይ በቀጥታ እየተሳተፉ ያሉት ጀነራሎች፣ ኮሎኔሎች ናቸው። የብልጽግና ባለስልጣናት በስም ዝርዝር ተለይተዋል ይላል የመረጃ ምንጩ መሬት የሚገዙ ነጋዴዎች እና መሬት ገዥ ግለሰቦች በጉዳዩ ላይ መረጃ እንዲኖራቸውና በቅርቡት ስም ዝርዝር ይፋ ሲሆን ከዚህ ጋር በተያያዘ ለሚገጥማቸው የባለቤትነት ጉዳይ ኃላፊነት እንዲወስዱ መረጃው ይሰራጭልን ብለዋል። ተለይተዋል በተለይ ከአዲስ አበባ ጭምር እየሄዱ ደብረ ብርሃን መሬት እየተቀበሉ የሚሸጡ ወታደራዊ አዛዦች፣ ወታደራዊ ጀኔራሎች ቀላል ቁጥር የላቸውም። ይህ እንግዲህ ደብረ ብርሃን መረጃ ይውጣ እንጂ ከዚህ ቀደም ብሎ በሁሉም የዞን የወረዳ፣ እንዲሁም ደግሞ ትልልቅ ከተሞች ጭምር ይሄ ሲደረግ ነው የቆየው። የህዝብ መሬት በዚህ መንገድ እየተቸበቸበ ነው። ሚሊሻ ለውጊያ የደም ካሳ በሚል የከተማ መሬትና የሕዝብ መሬት እየቀረበለት ነው የሚገኘው። ለአድማ ብተና ለመከላከያ አዛዦች ነው። ካሁን በፊት እንግዲህ አንድ የመከላከያ ኮሎኔል ወልደያ ደብረታቦር ፍኖት ሰላም እና መተማ መሬት መሸጡን የሚገልጽ መረጃ አራት ቦታዎች በተዘዋወረባቸው ቦታዎች መሬት እየተቀበለ መሸጡን የሚገልጽ መረጃ ወጥቶ ነበር። በዚህ መንገድ እንግዲህ የሕዝብ መሬት እየተቸበቸበና እየተዘረፈ መሆኑን ነው መረጃዎቹ የሚያሳዩት። ወደ ራያ የሚወስደን መረጃ ላስከትል። በራያ ሀገረ ስብከት በሚገኙ ስድስት ወረዳዎች እንግዲህ ባለፈው ግንቦት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራያ ሀገረ ስብከት ብሎ አዲስ ሀገረ ስብከት ካቋቋመ በኋላ በዚህ ቀጠና የሚገኙ አብያተ ክርስቲያናት ማህተማቸው በህዋት ታጣቂዎች መወሰዱን ተረጋግጧል። ኮረም ከተማ፣ ወፍላ ወረዳ፣ ዛታ ወረዳዎች የሚገኙ 121 ቤተክርስቲያኖች ሙሉ በሙሉ በታጣቂዎቹ ማህተሞቻቸው ተዘርፈው መዋቅሩ ለትግራይ ቤተክህነት እንዲሆንና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅር እንዲፈርስ ስለመደረጉ በባላ ተብሎ የሚጠራው ወረዳ ላይ 16 አብያተ ክርስቲያናት ማህተማቸው መወሰዱ፣ ራያን ዓላማጣ ከተማና ራያን ዓላማጣ ወረዳ አጠቃላይ 69 አብያተ ክርስቲያናት እንደዚሁ ማህተማቸው መወሰዱ እና መዋቅሩ እንዲፈርስ መደረጉ በአጠቃላይ 205 አብያተ ክርስቲያናት መዋቅራቸው ፈርሷል። ማህተማቸው በህዋ ታጣቂዎች ተነጥቋል። ቀሪዎቹ ቤተክርስቲያኖች እንግዲህ የሚከተሉት ቤተክርስቲያኖች ደግሞ በአጭር ጊዜ በሶስት ቀናት ውስጥ እንዲያስረክቡ የህዋ ታጣቂዎች የቤተክርስቲያን አስተዳዳሪዎቹ እና ካህናትን እንዲሁም ደግሞ የቤተክርስቲያኑ ተጽዕኖ ፈጣሪ ሰዎች ማስጠንቀቂያ ሰጥተዋል። ዓላማጣ የሚገኘው ኢየሱስ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን፣ ኪዳነ ምህረት ቤተክርስቲያን፣ ተክለ ሃይማኖት ቤተክርስቲያን፣ አቡነ አረጋዊ ቤተክርስቲያንና ዋጃ ሥላሴ ቤተክርስቲያኖችን ነው። እንግዲህ በሶስት ቀናት ውስጥ ካላስረከባችሁ በሚል የህወሓት አታጣቂዎች ለቀሳውስቱ እንዲታሰሩ ትእዛዝ እየሰጡት በቀጣዮቹ ቀናት ሁኔታውን የምናይ ይሆናል። ከዚህ ጋር በተያያዘ እንግዲህ እስካሁን የግፍና ሰቆቃ እየተፈጸመ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምንም ያለችው ነገር የለም። 205 የቤተ ክርስቲያን መዋቅሮች ፈርሰዋል። በዚህ እንግዲህ ከዚህ ባሻገር በሌሎች ጉዳይ ላይ ድምፅ የሚያሰማው ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መዋቅር በዚህ ጉዳይ ላይ ምንም አላለም። እንግዲህ ባሮሲ ምእመናን ይገደላሉ፣ በዚህ ደግሞ የቤተ ክርስቲያን መዋቅር ይፈርሳል። ይሄ ፖለቲካዊ ውሳኔ ነው። ወደ ዓላማጣ ሆስፒታል ያለውን የዛሬ ውሎም ስንመለከት የዓላማጣ ሆስፒታል ስራ አስኪያጅ በህወሓት ታጣቂዎች ድብደባ በደረሰበት ጉዳት ምክንያት ሁለት ጥርሶቹ መውለቃቸውንና ለህክምና ወደ አዲስ አበባ መምጣቱን ቤተሰቦቹ ገልጸዋል። በሆስፒታሉ ስራ አስኪያጅ ነው የቆየው። በላይ ሞላ ባለፈው የህዋ ታጣቂዎች ወደ ቴክኒክና ሙያ ኮሌጅ ወታደራዊ ካምፖስ ደው ድብደባ ካደረሱበት በኋላ ነው ወደ አዲስ አበባ ለህክምና የመጣው። በዛሬው ዕለት እንግዲህ በሆስፒታሉ እና በጤና ጣቢያው የሚገኙ 500 ሰራተኞች ውስጥ 382 ሰራተኞች ስራ ማቆማቸውን የመረጃ ምንጮቹ ገልጸዋል። ከዛሬ ሆስፒታሉ በታጣቂዎች ተከቦ ነው የዋለው። የህወሀት የዓላማጣ ከንቲባ እንግዲህ ዓላማጣ ሶስት ከንቲባ ነው ያለው፤ የአማራ ብልጽግና ከንቲባ አለው፣ የህወሀት ከንቲባ አለው፣ የጌታቸው ረዳ ከንቲባ አለ። በህወሀቱ ከንቲባ ሞገሽ ፈራው የተመሩ ታጣቂዎች ሆስፒታሉን ከበባ አድርገው ነው አሉት። የፌዴራል ፖሊስም ወደ አካባቢው ማቅናቱን የመረጃ ምንጮች ገልጸዋል። በዚህ ሁኔታ ውስጥ እንግዲህ በሆስፒታሉ በበሮች እየተሰበሩ የህዋት ታጣቂዎች እንዲቆጣጠሩት ተደርጓል። ከዚህ ጋር በተያያዘ እየሰበረ እያስተባበረ የሚገኘው ሀብቱ ወልደ ጭርቆስ የተባለ የህዋት ወኪል ነው። በዚህ ግንባር ጦርነት የሚጀመር ከሆነና ጦርነት ስለሚደረግ ሆስፒታሉ በህዋት ቁጥጥር ስር መዋል አለበት። ሆስፒታሉ በህዋት ቁጥጥር ስር የማይውል ከሆነ ኮማንዶ ጦርነት ለማድረግ እና የህክምና አገልግሎት ለመስጠት በእጅጉ እንቸገራለን፣ የሚል ትእዛዝ ማስተላለፉን ሀብቱ ወልደ ጭርቆስ ሲናገር ሰምተናል ያሉ የሆስፒታሉ የመረጃ ምንጮች ይህንን ገልጸዋል። ወደ ሌሎች መረጃዎች ስንሄድ ወደ ወለጋ የሚወስድን መረጃ ላስከትል። በወለጋ እንግዲህ አራተኛ ቀኑን የያዘው ውጊያ ቀጥሏል። መከላከያ ተጨማሪ ኃይል እያስገባ ነው። የድሮን ስምሪትና ቅኝቶች ከሰዓት በኋላም ቀጥለዋል። አሁንም የድሮ ቅኝቶች እየተደረጉ ነው። ውባንጭ የተባለው ቦታ የተጀመረው ውጊያ እንግዲህ ወደ ሌሎች አካባቢዎች ተስፋፍቷል። ከዚህ ወደ መንደር ሀያ አንድ ቱሉ ጋና፣ ቱሉ ዋዩ አካባቢዎች ጭምር ውጊያ ተስፋፍቶ እየተደረገ ነው የዋለው። ውባንጭን የመንግስት ኃይል ለቆ ወጥቷል። ቱሉ ጋና፣ ቱሉ ዋዩ እና መንደር ሀያ አንድ አጠቃላይ እንቅስቃሴዎች ቆመዋል። ሰዎች ከቤት መውጣት አይችሉም። ያለው ሁኔታ እጅግ አስፈሪ ነው የሚሉት የመረጃ ምንጮች የጉዳት ሁኔታዎችን በዝርዝር ለማወቅ ግን አልተቻለም። የበቆሎ ማሳዎች ጭምር እንደዚሁ የውጊያ ቦታዎቹ ሆነው ነው እየዋሉት ሲሉ ነው እየገለጹት። ወደ አማራ ክልል የግንባር መረጃዎች ስመለስ ወደ ጎጃም ቀጠና የሚወስዱ መረጃዎች አስከትላለሁ። በጎጃም ቀጠና ዛሬ እንግዲህ ብርቱ ውጊያ የተደረገባቸው ከዋሉ አካባቢዎች መካከል ደንበጫ ይገኝበታል። በደንበጫ ወረዳ በተለያዩ ቦታዎች በአየር ኃይል የታገዘ ውጊያ ነው ሲደረግ የዋለው። ሌሊት ከደንበጫ ወደ ዋድ ከተንቀሳቀሰው የመንግስት ኃይል ጋር እንደዚሁ ዋድ ከተማ አቅራቢያ ለሰዓታት የዘለቀው ውጊያ ተደርጓል። በሶስት አቅጣጫ ነው የመንግስት ኃይል ወደ አካባቢው የተንቀሳቀሰው። በድሽቃ በሞርተር በዙ 23 የታገዘ ውጊያ ነው የተደረገው፣ የሚሉት የመረጃ ምንጮች። ይሄ በእግረኛ የተደረገው ውጊያ ነው። ከእግረኛ ውጊያ ባሻገር በሰው አልባ አውሮፕላኖች በድሮኖችም እንደዚሁ ሁለት ቦታዎች ላይ ጥቃቶች ተፈጽመዋል። ረፋድ ላይ ነው ጥቃቶቹ እየተፈጸሙት የድሮን ጥቃቱ የተፈጸመው አንደኛው ሀሞሴ ተብሎ የሚጠራ አካባቢ ነው። እዚህ አካባቢ የደረሰው ጉዳት አልታወቀም። ሁለተኛው ደግሞ የተፈጸመው ጃጅራብ ተብሎ የሚጠራ ቦታ ላይ ነው። በዚህ በተፈጸመው የድሮን ጥቃት እንግዲህ በተደረገው የእግረኛ ውጊያ በአጠቃላይ በፋኖም፣ በመንግስት ኃይልም በሰላማዊ ሰዎች ላይም የደረሰው አጠቃላይ ዝርዝር ጉዳት እየተጣራ እንደሚገኝ የመረጃ ምንጮች ገልጸዋል። በዚህ በመቻከል ደንበጫ ደብረ ኤልያስ አዋሳኝ ባሉ ቦታዎችም እንደዚሁ ላለፉ ሶስት ቀናት ተከታታይ ዘመቻዎች እንደነበሩ የመረጃ ምንጮቹ አብረው ገልጸዋል በተለይ ግራ ቅዳምን ለሰዓታት በቆየ ውጊያ እንደዚሁ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ቡሊ፣ የነጭ ሸለል ተብሎ የሚጠሩት የማቻከልና የደንበጫ አዋሳኝ አካባቢዎችም እንደዚሁ ውጊያዎችና ዘመቻዎች እንቅስቃሴዎች አሉ በዚህም ሰብአዊ ቁሳዊ ወታደራዊ ጉዳት ደርሷል ግራ ቅዳም ተብላ የሚጠራው ቦታ የመንግስት ኃይል ትላንትና ለቆ አመሻሹን ወጥቷል። ደንበጫ እየደረሰ ተጨማሪ መረጃ አለ። በሶስት ግንባር ከገባው የመንግስት ኃይል በተለይ በብርሸለቆ ሰንሰል የገባው የመንግስት ኃይል ኪሳራ አስተናግዷል። በዚህ በኩል እንግዲህ የመጀመሪያ አብሪ ተብሎ የገባ የመንግስት ኃይል የመጀመሪያ ጉዳት አስተናግደዋል። የወጣ የለም ነው የተባለው። ይህን መሆኑን ተከትሎ ከጨረቃ ግንባር የገባው የመንግስት ኃይል እንደገና ከብር ሰንሰል ለገባው ኃይል ሽፋን ለመስጠት ወደ ቦታው የዘመቻ ግንባር ቀይሎ ውጊያ አድርጓል ብለዋል። በፊት ለፊት እንግዲህ በደንበጫ ከተማ ደግሞ ከዋድ በደንበጫ ከተማ ወደ ዋድ ኢየሱስ የመጣው ኃይል ጋርም ለግማሽ ቀን ውጊያ ተደርጎ የመንግስት ኃይል ዋድን ለቆ ወጥቷል። ይህንን ለቆ ከወጣ በኋላ ደግሞ ሌላ መረጃ ደግሞ የመጣው ምንድነው? ተመልሶ ለመግባት አመሻሹን ወደ ዋድ ከሌሎች አካባቢዎች ስምሪቶች ጋር የመንግስት ኃይል ራሱን እንደዚሁ አቀናጅቶ እንቅስቃሴ ጀምሯል የሚል ነው። ከዚህ ጃጅራብ ተብሎ በሚጠራው ቦታ በተፈጸመው የድሮን ጥቃት እንግዲህ ሻይ ቤት ላይ የተፈጸመ የድሮን ጥቃት እንደሆነ ተገልጿል። ጃጅራብ ተብላ የሚጠራው የአነስተኛ የገጠር ከተማ ላይ ሻይ ቤት ላይ በተፈጸመው የድሮን ጥቃት የደረሰ ጉዳት እየተጣራ ነው። እስካሁን አንድ ሴት እንግዲህ የሻይ ቤቱ ባለቤትና ሌላ አንድ ሰላማዊ ሰው እንደዚሁ ስለመሞታቸው መረጃዎች ገልጸዋል። ሌላው አጠቃላይ ጉዳት ግን እየተጣራ እንደሆነ ነው እየተገለጸው። በዚሁ ወደ ሞጣ ቀጠና ስንሄድ ምስራቅ ጎጃም ሞጣ ቀጠና በሌሊት ከሞጣ ቀጠና ወጥቶ ወደ ኮላሳ ተብሎ በሚጠራ አካባቢ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። በውጊያው በቁጥር ያልታወቀ የመንግስት ኃይል ጉዳት አስተናግዷል። እንዲሁም ደግሞ ሁለት የመንግስት ወታደሮች በፋኖ ተይዘዋል። የመንግስት ኃይል በዙ 23 ታጅቦ ቢገባም ከሰዓት በኋላ ቁስለኞችን ይዞ ወደ ሞጣ መመለሱን የገለጹት የመረጃ ምንጮች በፋኖ በሲቪሊያን ላይ የደረሰው ጉዳት በዝርዝር አልታወቀም ብለዋል። ከዚህ ባሻገር እንግዲህ በተለያዩ አካባቢዎችም ያሉ ውጊያዎች አሉ። እነሱ ዝርዝር መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። የብልጽግና የጸጥታ ኮሚቴ አንድ ውሳኔ ወስኗል። በተለይ ወረዳ የጸጥታ ኮሚቴ የሚባለው ያስጠላለፈው ውሳኔ እንግዲህ ከዚህ በፊትም ሲያወድሙት ሲዘርፉት ሲያቃጥሉት የነበረውን የአርሶ አደር ንብረት የህፃናት እገታን የሴቶች ወላጆችን ግድያና የሴቶችን ስቃይ በእጅጉ ከፍ የሚያደርግ ነው። አሁን እንግዲህ ከዛሬ ጀምሮ የፋኖ ቤተሰብ እናትና አባት እስከ አክስት ድረስ ያለ ሀብቱ ይወረሳል፣ እስከ ሶስተኛ ትውልድ ድረስ ያለ ሀብቱ ይወረሳል የሚል ውሳኔ ወስነዋል። የወረዳ የብልጽግና ባለስልጣናት ነው የተባለው እንግዲህ ይህንን መረጃ ያደረሱ የመረጃ ምንጮች እንደሚሉት የፋኖ ቤተሰብ የተባሉ ይህ የሆንባቸዋል ሲባል አዲስ ባይሆንም ግን የአሁኑ ግን ግልጽ የሆነ የጦር ወንጀል ነው ብለዋል። ብቸኛ ስልጣን ያለው ሀብት ለመውረስ ወይም ደግሞ በሀብት ጉዳይ ፍርድ ቤት ቢሆንም የሚሊሻ ስብስብ የሆነ የወረዳ የመንግስት ኃይል ይህን የወሰነው ውሳኔ ተቀባይነት የሌለው ግልጽ የሆነ የጦር ወንጀል ነው። አስራ ስምንት ዓመት ከሞላቸው የፖለቲካ ግብና ዓላማቸውን ከሚለዩ ወጣቶች ጋር በተያዘ በወላጆች ላይ የሚደርሰው ጉዳት ተቀባይነት የለውም። የእስካሁኑ ግልጽ የጦር ወንጀል ነው። በዚህ ምክንያት የአማራ ህዝብ ሀብት ንብረቱ እንወርሳለን ማለት እንግዲህ ወደፊት ጉዳዩ አብሮ የሚታይ ወንም ግን ግልጽ የጦር ወንጀል ሆኖ ሊመዘገብ ይገባል ብለዋል። የመጨረሻ መረጃ ወደ ሂዩማን ራይትስ ዎች ጥሪ ልለፍ። የሂዩማን ራይትስ ዎች በሕወሓትና በፌደራል መንግስቱ መካከል ዳግም ጦርነት ከመቀስቀሱ በፊት ዓለም ዲፕሎማሲያዊ አማራጮችን በመጠቀም አሁን ጦርነቶቹን ማስቆም ይገባል ብለዋል ግጭቶቹን ለማስቆም ጊዜው አሁን ነው ያለው ሁማን ራይትስ ዎች የፕሪቶሪያው ስምምነት ዋነኛ ዋስትና ሰጪዎች አደራዳሪዎች አሸማጋዮች በአፋጣኝ ሚናቸውን ሊወጡ ይገባል ሲል ግልጽ ጥሪ አቅርቧል ዳግም ጦርነት ቢቀሰቀስ እጅግ አስከፊ የሆነ ሰብአዊ መብት ጥሰት እና ጭካኔ የተሞላበት ኢሰብአዊ ድርጊት ሊፈጸም ይችላል ሲል ሂዩማን ራይትስ ዎች ጥሪ አቅርቧል። የሂዩማን ራይትስ የአፍሪካ ዳይሬክተሯ አካሽያ ኩማሬ ናቸው ይህንን እያቀረቡት። እንግዲህ በህወሀትና ፌደራል መንግስቱ መካከል ያሉትን ሁኔታዎች እንዲሁም ደግሞ ከኤርትራ ጋር በተያያዘ በተደጋጋሚ አሳሳቢ ጉዳዮች እንደሆነ ሂዩማን ራይትስ ዎች ይህንን ጥሪ አቅርቧል። የትግራይ የሰላም ኮሚቴ ተብሎ የሚንቀሳቀስ ቡድንም እንደዚሁ ዛሬ ከዶክተር አብርሃም በላይ ጋር አደረገው ውይይት እንደዚሁ በትግራይ ሰላም ለማምጣት እየተንቀሳቀሰ መሆኑን ገልጿል። ዶክተር አብርሃም በላይም በትግራይ አይደለም ጦርነት አንድ የጥይት ድምፅ መሰማት የለበትም የሚል እንቅስቃሴ ጥሪ አቅርበዋል። እንግዲህ ይህንን ማን ይሰማቸዋል የሚለው ወደፊት አብሮ የሚታይ ቢሆንም እነሱ ግን ይህንን ጥሪ አቅርበዋል። ለዚህ ሰዓት የነበሩት መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ